አሰላሙ አሌይኩም ወራሕመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ውድ ተከታዮቼ እንዴት ናችሁ? ደህና ናችሁ ወይ? በየላችሁበት ያላ ሰላም ዝነታ የላ ያችላለሁኝ። ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራብ ሼር እያደረጋችሁ አበረታቱ ወይም ቤተሰብ ሆኑ። እንዲሁ ነባሪዎች ደግሞ ስለምሰጡኝ አስተያየት አመሰግናለሁ። ቪዲዮን እስከመጨረሻው እንድትከታተሉኝም በአክብሮት ጠይቃለሁኝ። የዛሬው ባለ ታሪክ ደግሞ የአባታችን አደም አለህ ሰላም ታሪክ ይሆናል ማለት ነው። ኢንሻአላህ ክፍል አንድ አላህ ስብሐነ ወተዓላ አደምን አለህ ሰላም ለመፍጠር በፈለገ ጊዜ ጅብሪልን ወደ መሬት ወርዶ አፈር ዘግኖ እንዲያመጣ ላከው። ጅብሪልም አለህ ሰላም ወደ መሬት ከወረደ በኋላ ከመሬት አፈር ሊዘግን ሲል መሬትም እንዳትቀንሰኝ በአላህ እጠበቃለሁ አለችው። ጅብሪልም በአላህ እጠበቃለሁ ስትለው ምንም ሳይነካትቶ ተመለሰ። አላህም አላህም ዘንድ መጣና ጌታዬ ምድር ባንተ እጠበቃለሁ ስትለኝ ተመለስኩ አለው። ከዚያም ከዚያም አላህ ሚካኤልን ላከው። ሚካኤልም ትእዛዙ እንዲፈጽም ወደ መሬት ወደ መሬት ወደ ምድር ሲወርድ መሬትም እንዳትቀንሰኝ በአላህ እጠበቃለሁ አለችው። ሚካኤልም በአላህ እጠበቃለሁ ስትለው ምንም ሳይነካት ትቶ ተመለሰ። አላህም ዘንድ መጣና ጌታዬ ምድር ባንተ እጠበቃለሁ ስትለኝ ተመለስኩ አለው። በስተመጨረሻም አላህ አዝራኤልን ላከው። አዝራኤልም ተልእኮውን ሊፈጽም ምድር ላይ ወረደና አፈር ሲዘግን አፈር ሊዘግን ሲል ምድር እንዳትቀንሰኝ በአላህ እጠበቃለሁ አለችው። አዝራኤልም እኔ ራሴ የአላህን ትእዛዝ ሳልፈጽም ከመመለስ በአላህ እጠበቃለሁ ብሏት አፈር ከተለያየ ቦታ መዝገን ጀመረ ከጥቁሩም ከነጩም ከቀዩም ዘገነ። ለዛ ነው የሰው ልጅ መልክ የተለያየ የተለያየው። ከዚያም አፈሩን ይዞ አላህ ዘንድ ሲቀርብ አላህም መሬት ምን እያለች ነው አፈሩን ይዘህ የመጣኸው በአላህ እጠበቃለሁ እንዳትቀንሰኝ ስትል እኔም በአላህ ትጠበቃለሁ የአላህን ትዕዛዝ ከመፈጸም ብዬ ይዤ የመጣሁ እንደዛ እያለችህ አፈሩን አንተ እንዳወጣኸው እንዳመጣ ሁሉ ነፍሶቻቸውንም እንድታወጣ አንተን ወክያለሁ አለው። ከዚያም ከምድር የመጣው አፈር ረጥቦ ጭቃ ሲሆን ጊዜ አላህ ለመላኢኮቹ እኔ ከጭቃ ሰውን ልፈጥር ነው። ፍጥረቱንም ባስተካከልኩና ከመንፈሴ በነፋሁበት ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ ብሎ መልእክቱን መልእክቱን አስተላለፈላቸው። ከዚያም አላህ ኢብሊስ እንዳይኩራራ አደምን በእጁ ፈጠረው። ከዚያም ለአርባ ዓመት ያህል ጭቃ ጭቃው ቅርጽ ብቻ ሆኖ ከረመ እና መላእክት በዛ በኩል ሲያልፉ አደምን ሲያዩት በጣም ይፈሩ ነበር። ነፍሱም አልገባለትም ነበር። ከሁሉም በላይ የሚፈራው ኢብሊስ ነበር። ኢብሊስ ሁሌ ከአደም ጭቃ አጠገብ ሲያልፍ መታ አድርጎ ነበር የሚያልፈው ያ ግን ሸክላው ሲመታ የሚወጣው ድምጽ ይሰማ ነበር። ከዛም ኢብሊስ ከአደም ጭቃ ጎን ላይ ቆሞ እንደ አንተማ ለሆነ ነገር ነው የተፈጠርከው እያለ በአፉ እየገባ በመቀመጫው ይወጣ ጀመር። ለመላእክቱም እኔ በዚህ ላይ ከተሾምኩ አጠፋዋለሁ በማለት ይዝት ነበር። አላህም በአደም ገላ ላይ ነፍስን መንፋት በፈለገ ጊዜ መላእክትን ልክ ሩሁን ነፍሱን እንደ ነፋለት ሰጋጆች ሆናችሁ አጎብድዱ ብሎ አዘዛቸው። መላእክትም ዝግጁ ሆነው በመጠባበቅ ሲጀምሩ አላህ በአደም ሩሑን ነፍሱን መንፋት ሲጀምር ገና ነፍሱ በአደም ጭንቅላት በኩል ስትገባ አደም አስነጠሰ። አደም አስነጠሰው። መላእኮችም አልሐምዱሊላ በል አሉት። አደምም አልሐምዱልላህ ሲል አላህ ደግሞ ጌታ ይማርህ ብሎ መለሰላት። ከዚያም ነፍሱ አይኑ ጋር ስትደርስ የጀነት ውስጥ ፍራፍሬዎችን ተመለከተ። አንገቱ ላይ ስትደርስ ደግሞ ፍራፍሬዎችን መብላት አሰኘውና ገና ነፍሱ እግሩ ላይ ሳትደርስ ሄዱ ለመብላት ተጣደፈ። ነፍሱ መላ ሰውነቱ ላይ ስትሰራጭ ከመላእክት ሁሉ ቀድሞ ስጁድ ያደረገው ኢስራፊል ነበር ኢስራፊል ነበር። ከዚያም አላህ ለአደም ሂድ እነዚያን ሰላም በላቸውና ምን ብለው እንደሚመልሱልህ አዳምጥ ብሎ ላከው ሄዶ ሰላም ሲላቸው መላይኮችም ዋሌይኩም ሰላም ወረሕመቱላህ በረካቱ ብለው መለሱለት። አላህም ለአደም አደም ሆይ ከአንተ በኋላ ይህ ያንተ እና የዝርዮችህ ሰላምታ ሆኖ ይዘልቃል አለው። አደምም ጌታዬ ዝርዮቼ እነማን ናቸው ብሎ ጠየቀው። አላህም ከሁለቱ እጆቼ ምረጥ አለው። አደምም ቀኝህን መርጫ አለው። ሁለቱም እጆችህ ቀኝ ናቸው ብሎ ሲል አላህም እጁን ሲከፍትለት፣ አደም እስከ ቅያማ ድረስ ያሉ ልጆቹን ሁሉ ተመለከተ። በዚያ መሀል በዚያም መሃል አንድ ብርሃናማ ሰው ተመለከተና፣ ያ ያ አላህ ይህ ሰው ማን ነው ሲል ጠየቀ። አላህም እሱ ልጅህ ዳውድ ነው ብሎ መለሰለት። አደምም ጌታዬ የዚህ ልጅ ዕድሜ ስንት ነው? የዚህ ልጅ ዕድሜ ስንት ነው ብሎ ስንት ነው ያደረክለት ብሎ ሲጠይቀው አላህም ስልሳ ነው አለው። አደምም ጌታዬ ከእኔ ዕድሜ አርባ ቀንስና ለሱ ጨምረህ መቶ ሙላለት አለው። ለአደምም የተመደበለት እድሜ አንድ ሺህ ነበር። አላህም ከሺ ብሎ ሞላለትና እሺ ብሎ ሞላለትና መስጋሪ መላኢኮችንም አደረገ። ከዚያም አላህ ዳግም ለአደም ልጆች ሁሉ ዳግም ለአደም ልጆችን ሁሉ ሲያሳየው አንዱ ጤነኛ ነው አንዱ እግር የለውም። አንዱ መስማት የተሳነው ነው። አንዱ ማየት የተሳነው ነው። በቃ ይህ ሁሉ ሲመለከት ምን ነው ጌታዬ ሁሉን እኩል ብትፈጥር፣ ብሎ አለው። ምን ነው ጌታዬ ሁሉን እኩል ብትፈጥር ምን አለበት ሲለው አላህም አንተ አደም እኔ እንድመሰገን እፈልጋለሁ ብሎ መለሰለት። ምስጋናም ለእሱ ይገባው። ከዚያም አላህ የአደምን ጀርባውን አንድ ጊዜ ሰብስቦ የሰው ልጆችን ሁሉ አወጣ። ከዚያም ሰበሰባቸውና ጌታችሁ አይደለሁምን ብሎ ሲጠይቃቸው አዎ ጌታችን ነህ እንመሰክራለን ይላሉ። ከዚያም አላህም እኔ ሰባት ሰማያትንና ሰባይ ሰባት ምድርን መላእኮችንም አባታችሁን አደምንም እናንተን እናንተ ላይ ምስክር አድርጌያለሁ። የቂያም ቀን ስጠይቃችሁ አላውቅም፣ አላወቅንም ነበር ብላችሁ እንዳትከዱ። አሁንም አሁኑኑ እወቁ ከእኔ ሌላ አምላክ የለም ከኔ ሌላ ጌታ የለም እኔን ምንም ምንም አካል እንዳታ እንዳታጋሩ እኔ ወደ እናንተ መልእክተኞችን ነብዮችን ቃል ኪዳን እና ዛቻውን የሚነግራቸውን ሲሆን እልክላችኋለሁ መጽሐፍቶቼንም አወርድላችኋለሁ አላቸው የአደም የአደም ዝርያዎችም ከአንተ ሌላ ጌታ እንደሌለ እንመሰክራለን፣ ከአንተ ሌላ አምላክ እንደሌለ እንመሰክራለን ብለው ቃል ኪዳን ገቡ። ለአደም ስጁድ ያደረገው ኢስራፊል ነው።

ከትዕቢተኞች ነበርክ ብሎ ሲለው፣ ኢብሊስም እኔ ከእርሱ በላጭ ነኝ፣ ከእሳት ተፈጠርኩ፣ አደም ደሞ ከጭቃ ፈጠርከው አለው። አላህም ከጀነት ውጣ አንተ የተባረርክ ነህና እርግማኔም እስከ ፍርዱ ቀን ድረስ ባንተ ላይ ይሁን አለው። ኢብሊስም ጌታዬ ሆይ እስከሚቀሰቅሱበት ቅያም ቀን ድረስ አቆየኝ አለው። አላህም ጥያቄውን ተቀብሎት እስኪ ቅያም ድረስ ኢብሊስን ሊያቆየው ቃል ገባለት። ከዚያም ኢብሊስ በአሸናፊነትህ ይህን ብዬ የአደምን ልጆች ከእርሱ ምርጥ የሆኑን ባሮችህን ብቻ ሲቀሩ በመላ አሳስታቸዋለሁ ሲል ዛተ። አላህም አንተን እና የአደም ልጆች የተከተሉህን ሁሉ ጀሃነብ እንደምሞላችሁ ቃል እገባለሁ አለው። ከዚያም አላህ ኢብሊስን ከጀነት አውጥቶ አደምን ጀነት አስቀመጠው። አደምም የሚያውቀው ቦታ ላይ አንድ አጫዋች ባለቤትም ቁጭ ብሎ የድብርት ስሜት ተሰማው። ከዚያም ገደም ባለበት ድንገት ከእንቅልፍ ሸለብ አደረገው። ልክ ከእንቅልፉ ሲነቃ ራስጌው ላይ አንዲት ሴት ተመለከተ። ከዓይኖቿ ፍቅር እና እዝነት ይነበብባታል። አደም ከመተኛቴ በፊት እዚህ አልነበርሽም። ሐዋ አዎ አደም በተኛሁበት ነው የመጣሽው ማለት ነዋ። ሐዋ አው። አደም ሴት ነው የመጣሽው፣ ኬት ነው የመጣሽው? ሐዋ ካንተ ውስጥ ነው የመጣሁት፣ አንተ በተኛሁበት ነው አላህ ካንተ የፈጠረኝ። አደም ለምንድን ነው አላህ የፈጠረሽ? ሐዋ አንተ እኔ ላይ ልትረጋ። አደም አላህን አመሰገነና ብቸኝነት እየተሰማኝ ነበር አለ። ከዚያም መላእክቱ መጡና ስሟ ማን ነው አሉት። አደምም ሐዋ አለ። መላእክቶችም ለምንድን ነው ሐዋ ተብላ የተጠራችው ብለው ሲጠይቁ አደምም እሷ ከእኔ ነው የተፈጠረችው እኔ ደግሞ ህያው ነኝ ለዛ ነው ሀዋ ያልኳት ብሎ ብሎ መለሰላቸው ውድና የተከበራችሁ ቻናል ውድ ቤተሰቦች በክፍል ሁለት እስከምንገናኝ ደግሞ በያላችሁበት አላህ ይጠብቃችሁ። ሀቂቃ በጣም የሚጠቅም ታሪክ ነው። ሰምተን ደግሞ የምንጠቀምበት አላህ ያድርገን እያልኩኝ በሌላ ርዕስ ያኔ በሁለ በክፍል ሁለት እስከምንገናኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱህ።